ሰላም፣ ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ የአያ የኔ የመለኛ ያቡቡን የሀይሚ ፋሚሊዎች አላችሁ ወይ? አለን። እግዚአብሔር ይመስገን፣ እኛ በጣም ደህና ነን። ዛሬ የመጣንበት ምክንያት ዩጌ ቪዲዮ ለቆ ነበር፣ ካያችሁት የመልሱን ቪዲዮ እና ማለት በቃ በአጋጣሚ ነበር የተለቀቀው ቪዲዮ በእሱ ምክንያት ብዙዎቻችሁ ጓብላችሁ ነበር፣ ምናምን። ብዙዎቻችሁ ተቆጥታችኋል። ሁላችሁን ማስቆጥቷል። እኔንም አናዶኝ ነበር። ስቀልድ ነው፣ ማለት በሰዓቱ በቃ እሱም፣ እኔ ማንም ይለቅ ስላል ስላልመሰለውም ጭምር ነው የለቀቀው፣ አውቀው አይደለም። እና በሱ ጉዳይ መተን ትናንትና እሱ ተናግሮ ነበረ። ቪዲዮ ሰርቶ ነበር እና እሱን ቪዲዮ አይቼው ነበረ። እና ትናንትና የፖስተው ቪዲዮ ላይ እንትን አይቼ ነው ማለት፣ ስክሪንሻት እየተደረገ ምንድን ነው ታምብሊን ላይ የነበረው ፎቶ ላይ ስክሪንሻት አድርገው የተቀመጡት ሰዎችን በውስጥ እየገባችሁ እየሰደባችሁ ያላችሁ ሰዎች አላችሁ። እና እሱን ነገር ተነግሮኝ እኔን ደግሞ አናዶኝም አስቆጥቶኝም ነው የመጣሁት። ምክንያቱም እነሱም በራሳቸው መንገድ ልክ ነበሩ። ባይሳደቡ መልካም ነበረ፣ ግን ልክ ነበሩ። ሀያ አንድ እናቴ ደግሞ ምናልባት ብዙዎቻችሁ ታውቃታላችሁ አብዬን። እሷ ደግሞ ብዙዎቻችሁ ገብታችሁ በውስጥ እየተናገራችኋት ነው ቃልንም፣ እንደዛው እና ምንድነው ላችሁ የመጣሁት ዛሬ። እነሱ ያልተሳደቡም የተሳደቡ ሰዎች አሉ በእርግጥ ቃል እሱንም ሊያናድደው ይችላል። እነሱም ደግሞ ለመናገር ቸኩለው ነበረ፣ ያ ነው እውነቱ። ከዛ በዘለለ ግን እየገባችሁ በውስጥ ፋሚሊዎቻችንን የምታስቀይሙብን ሰዎች ወይም የምትሳደቡብን ሰዎች እነሱም ልክ ናቸው። ልክ ስለሆኑ ባትናገሯቸው ደስ ይለኛል። እኔ በተለይ ማለት በቃ እነሱም በማሰብ ቀድሞ መልቀቅ ያለበት ቤተሰብ ነው ወይ ደግሞ ምናምን በማለት ነው። በእርግጥ እሱም ቤተሰብ ነው፣ ብዙዎቻችሁ ስለማታውቁ ነው እና የለቀቀው በዛ አኳያ ነበረ፣ ሌላ ነገር አስቦ አልነበረም። እና ስላስቆጣችሁ እሱ በስስ ምኔ በጣም ይቅርታ። ከዛ በዘለለ ግን እንትን እያላችሁ ያላችሁ ሰዎች፣ እየተቆጣችሁ ያላችሁ ሰዎች፣ ወይ ደግሞ ውስጥ እያገባችሁ የምትሳደቡ ሰዎች ማለት ሳይሆን ኖርማሊ ማውረድ ቪዲዮ መልቀቅ አልነበረበትም ብለው ሲናገሩ የነበሩት ሰዎች፣ እየተሳደባችሁ የነበራችሁ ሰዎች ባትሳደቡ ደስ ይለናል። ጉዳዩ ከማንም በላይ እኛን ነው የሚጎዳው። ሰው እንዳዘናችሁልን አስባችሁልን እንደሆነ እናውቃለን። እነሱም ደግሞ የተናገሩት በቃ ማለት ቤተሰብ እንደሆነ ምናምን ባለማወቅ ነው። ስለዚህ ማንንም እንድትሰድቡ ወይም ሌላ ሌላ ነገር ስድብ ውስጥ ወይ ንግግር ውስጥ እንድትገቡ አንፈልግም። አብዬ ደግሞ ለእሷ እና ለሌሎቹ ስድብ ላልተሳደቡ ሰዎች ይቅርታ ሊጠይቅም ጭምር ነው ያሬድ ዛሬ የመጣው ይዞ ሰቦኝ የመጣው እና ቅርታ ጠይቃቸው ሁሉን ያስቀየምካቸውንም ጭምር የመጀመሪያውንም ዛሬ ቅርታ ጠይቀር ሊመጣ ገልኝና ትላንትና በደንብ ነው ቅርታ የጠየቅኳቸው። እሷን እርግጠኛ እንዲሆኑ ነው አንቺ ልጅ የመጣሁት። እርግጠኛ እንዲሆኑ ነው ማለት ቤተሰብ አይደለም ለምናምን ካላችሁ እርግጠኛ እንድትሆኑ ነው። ልደት ዘመድ ነን ማለት ቤተሰብ ነኝ ተሰርቆም አይደለም ስል እርግጠኛ ያልሆናችሁ ሰዎች ነበራችሁና እርግጠኛ እንድትሆኑና የተሰደባችሁ ሰዎች ሌላ ሰው መስሏችሁ ነው። ያው እኔን አላወቃችሁም፣ ቤተሰብ እንደሆንኩ ምናምን አላወቃችሁም። ገብቶኛል እንደዛ እንዳላችሁ። ማለት እናንተም ባትሰደቡ ደስ ይለኛል። ማለት ውስጥ ላይ እንትን እየተናገሩ ነው ምናምን ስላለችኝ ነው ልደትና እነሱም ባለማወቅ ነው ማለት። ቤተሰብ እንደሆነ እንደሆንኩ አላወቁም ምናምን ነገር። ለዛ ነው እንደዛ ሲሉ የነበረው ለምን ተለቀቀ ምናምን እኔም ና ክል ተጽዕኖ ይፈጥራል ምናምን ብያ አልነበረም ቪዲዮን የለቀቅኩት። ማለት በቲክቶክ ነግሬያችኋለሁ ትናንት ለቲክቶክ የቀረጽኳ ትንሽ አጫጭር ቪዲዮዎች ናቸው። ኮሜንት ላይም አንብብ ያለው ሁላችሁም አይታችሁታል። እና የተቆራረጠ ቪዲዮ ነው ምናምን እና ትክክለኛው ቪዲዮ እኮ ይለቀቃል። ትክክለኛው ቪዲዮ ትክክለኛው ሙሉ ለሙሉ ይለቀቃል። ግን ያው ጥራት ስለሆነ ነው። ከዛ በፊት ግን እኔ ማለት ብዙ ሰው ማናት ማናት ማናት ብሎኛል። ማለት ማያውቅኝ ሰው ስላለ ማለት ነው። እኔ ማለት የመለኛው የሚስቱ እህት የሙሽሪት እህት ነኝ ለማታውቁኝ ሰው። ከዛ በፊት ደግሞ ለምታውቁኝ ሰዎች ታውቁኛላችሁ ማለት ብዙ ቦታ ስለተገናኘን ከናንተ ጋር በብዙም ስለምንተዋወቅ እዚን ከሙሽሪት እህትነቱ ሳይታወቅ በፊት ሌላ መንገድ ላይ ብዙ ነገሮች ላይ ስለተገናኘን የፊም ቤት ደያም ቤት ምናምን ኤፍሬም ጋር ብዙም ቦታ ስለተገናኘን ብዙዎቻችሁ ታውቁኛላችሁ። ከዛ ውጭ ግን ማናት ምንድናት ነው ለምትሉኝ ሰዎች የሙሽሪት እህት ነኝ፣ የቡብያው ማች ነኝ ልላችሁ ነው። ሚታወቀው እነሱ ሀይሚዬ ሞር ሀብትሽም ብቻ ግን አሁን ምንድነው ዋና ፖይንት ልንላችሁ የመጣ ነው ነገር። በውስጥ እየገባችሁ አትሳደቡ ማለት አትናገሩብን። እኛም ቤተሰቦች ናቸው። እኔ በጣም ነው ወዳቸው። እግዚአብሔር በጣም ማለት ነው ማለት አሁን ላይ እኔ ዩቲዩብ ላይ ኖርማሊ እኮ እንትን ተብሏል። ከእኔ ዩቲዩብ በፊት ግን አውቃቸዋለሁ እነዛን ሰዎች። በጣም ወርቅ ልብ ያላቸው ሰዎች ናቸው፣ ምርጥ ሰዎች ናቸው። ማንም መቶ የሚሰርባቸው ሰዎች አይደሉም። ሲቀጥሎ ይሄ ስድብን የምንደግፍ ሰዎች አለ ትልልቅ ሰዎች መነጋገር እንችላለን። አጥፍታ ከሆነ አንቺም ተይ፣ አንተም ተው፣ እረፉ በቃ ምናምን እንፍታው የሚባል ነገር ስላለ እናንተም ልክልቶ ትችላላችሁ። ሁላችንም በራሳችን መንገድ ልክነ ዘጠኝ ቁጥር በእኔም መስል መንገድ ስድስት በእኔ በኩል ዘጠኝ እንደሚሆነው ማለት ነው። ስለዚህ ላችን በራሳችን መንገድ ትክክል እንግነ ምንድነው ይሄ? ማለት የተሻለ ነው ብላችሁ ፈልጌ ነው። ማንንም እንድትሰድቡ አንፈልግም ማንንም እየገባችሁ ነው አትናገሩብን። በተለይ በተለይ አብዩየን ያስቀየማችሁ እንዳትናገሯት እንድትናገሩት ሌሎቻቸውንም እንድትተናገሩት አንፈልግም። የተሳደቡትንም ያልተሳደቡትንም ስድቡ ያያን ስለሆነ በደንብ የሚጎዱ አንተ ተቀየማቸው አለ መግባባት ስለሆነ ገባችሁ። ስለዚህ ማንንም ጋር እየገባችሁ እንድትሰደቡ አንፈልግም ለማለት ነው የመጣሁት። እና ደግሞ ወንድሜን እየገባችሁ በደንብ ሰብስክራይብ አርጉት፣ የእኔንም ዩቲውብ ሰብስክራይብ አርጉት በደንብ እንመጣለን። አሪፍ አሪፍ ኮንተንቶች አሉ። ዛውጭ ደግሞ በጣም ብዙ የምንመጣበት አለን። ደግሞ በዛ ላይ እሁድ ሰርግ አለብን። ብቻ ግን እንመጣለን፣ በደንብ እንመጣለን። እኔ ጋር ግን ላስቀር ላይ ሰዎች ጀምን ለማለት ነው ቀጣይ በቃ ሰብሰብ ብለን እንመጣለን። ከነው በዛ ቀጣይ ፕሮግራም በሌላ ቲዩብ፣ ሰብሰብ ብለን በሌላ ቪዲዮ በሌላ ቲዩብ ሊሆን ይችላል። በእናችሁም አርብ፣ ቅዳሜ ይሁድ ከሦስት ቀን በኋላ ቪዲዮ ሰብሰብ ይበላል ይኖራሉ እና አጥሽም ይኖራሉ ሁሉ እና ቤት ቤተሰብ አድርጓት ከስር እናስቀምጣለን። በአንድ ቀን ይሄን አክል ስላደረሳችሁ ፋሚሊዎች ሁላችሁንም በጣም በጣም በጣም አድርጌ አመሰግናለሁ። ማለት አልጠበቅኩም። በቃ በጣም ነው ኤክሳይትድ የሆንኩት። በጣም ነው መቸግረው። አትጥፉ እና ግን እንዳትሳደቡ። እንዳ ቤተሰቦቻችን ይሄን ይመስላል። በጣም ነው የምንወዳችሁ ወዳችሁ እና ቤተሰቦቻችን፣ ያው እንዳመናችሁኝ እርግጠኛ ነኝ። ያው ያላመናችሁኝ ሰዎች ስለነበራችሁ እንዳመናችሁኝ እርግጠኛ ነኝ። እንግዲህ